ተረታችናል ። ግን ደግሞ አንቺ በከፈትሽው ልክ ነው። በቃ ፓውንደር ያላት ሴት ማለት ልኳን የምታከሰዎች ጋር ያላት በፊት ሀይሚና ብሩኬ በእንደዚህ መልኩ ነበረ ፍቅራቸው። እንግዲህ ለሶስት ቀን እንኳን ሲለያዩ የዚህን ያክል ነበር ያሳዩን ፍቅር። አሁን ግን አንድ ወር ሙሉ በጣም ጭቅጭቅና ክርክር ላይ ናቸው ያሉት። እሱም እንግዲህ ማን ደካማ ነው፣ ማን ጠንካራ ነው፣ እንግዲህ የምናየው ነገር ነው የሚሆነው አደል? እንደ ቤተሰብ እዚህ ጋር እንግዲህ ሀይሚዬ። ለማንኛውም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እዚህ እንግዲህ ሃይማኖት ፖስተሯ ላይ ብስለት በእድሜ የሚመጣ ሳይሆን ባሳለፉት የሆን ባሳለፉት የህይወት ፈተና በህይወት ፈተና የተፈተነ ሴት ጠንካራ ናት እንደማለት ነገር ነው ሲተረጎም ማለት ነው። ግን ነገር ግን እንደዛ ሳይሆን በህይወታችሁ ፈተና የገጠማችሁ ሰዎች አሁን ላይ የሚመጣባችሁ ፈተና በብልጠት ለማለፍ መሞከር ነው እንጂ እንደዚህ በኃይል በጉልበት፣ በምናምን አይደለም ማለት ነው። እንግዲህ በመጀመሪያ ሰዓት ብሩኬ ብዙ ጊዜ አሁን እንግዲህ ፕራንክ ካደረገ በኋላ ይቅርታ ብሎ ሰላም ለማምጣት በጣም ብዙ ጥረት አድርጓል። ብዙ ጥረት ባደረገበት ጊዜ ግን ሌላ ሰው ጋር ሄዳ ሌላ ጋ መስራት ነው የፈለገችው። ዳኒ ጋ ሄደች። ከዛ ዳኒ ጋ መሄዱ ብዙ አናዶስ ነበረ። ምናልባት እስኪ በንግግር ሃይማኖት ማተረዳኝ ከሆነ ሊንዳን አንጥቼ የምትረዳኝ ከሆነ ብሎ ሊንዳን ይዞ መጣ ብዙዎቻችሁ ሊንዳን በማምጣቱ ቅር ብሏችሁ ነበረ ያደረገውም ነገር ከሊንዳ ጋር ጥሩ እንዳልነበረ ጥሩ አልነበረም ግን እሱ ያደረገው ነገር ለሷ ቆም ብላ እንድታስብና ከኔ የጎደለው ነገር ምንድን ነው ለምንችን ችን ሴት አመጣት እንዴት ነው ብላ ራሷ እንድታይበት ነበረ ግን ነገር ግን እሷ ወደ ሀይለኝነት በቃ እኔ ከማን ከሱን ለምን አንሳለው የሚለውን ነገር ነው እያደረገች የነበረችው ማለት ነው አንድ ያልገባችሁ ነገር እዚህ ጋር ሊንዳ የመጣችው፣ እንዴት ሊንዳን ሊያመጣ ይችላል? እኔ ማንኝ? እኔ ምንድነኝ? እራሷ እንድታይበት ነበር። ወደ ሱ የምትመለስበትን መንገድ ነበር ብሩኬ የመረጠው ማለት ነው። ውድ ቤት ሰዎች ያልተረዳችሁት ማለት ነው። ሶ እኔ አሁን እዚህ ጋር ሀይሚንም ለማስበለጥ ብሩክንም ለማስበለጥ ምናምን አይደለም። ነገሮቹን ዝም ብላችሁ ስታይዋቸው በቃ ማለት ችግሩ ብሩኬ ሰላምን ሲፈልግ ሀይሚ ሌላ ነገር ዚያ ትመጣለች። አሁን ትናንትና ሱ ሁሉኑ ነገር ትቼ ወደ ሰላም እንመለስ አለ። እንግዲህ አስባችሁታል። ያው ይዛ መጣች። እሺ ይዛ ሰምጣ ምንም ማለት አልነበረም። ነገር ግን ነገሮቹን ማን ነው እያበላሸ ያለው? ሀይሚ ናት። ምንም አዲስ ነገር የለውም እዚህ ጋር ምክንያቱም ከመጀመሪያውም ያንን ይቅርታ ሲላት እሱ እሺ፣ ብትጎዳም እሺ ብላው፣ የህን ነገር ብታስጠናቅቀው ብሩክ የማይሰማ ልጅ አይደለም፣ ይሰማል። አይኖ እንደ ሴት ሊንዳንም መሳሙ አይመጣም ነበረ? አይመጣም፣ አትደፈርም፣ አትናቅም ነበር። ገባችዋል፣ ሊንዳ አትመጣም ነበር። ሌላው ሲቀጥል ደግሞ አሁን ድረስ ራሱ ይቅርታ ባለማን ባለመደራረጋቸው፣ እሷም ለብሩክ ያላት ንቀት እያሳየችው፣ እሱም ደግሞ እንዴት ነው እንዴት ነው እንዴት ነው የምትረዳኝ የሚለውን ነገር እልሁን ይዞ ያው እሱ ኮካ ፋብሪካ የተጠራበት ቦታ ነው አሁን ይችን ማን ነው ሶዝናን ያያችሁ ቦታ። አሁን እሷ ሃይሚ አትቀርም ነበር እዛ እሱ የተጠራበት ቦታ አትቀርም ነበር፣ ትሄድ ነበር። አይኗ እዛ መግባት ያኔ እንደ ብርቃይቸው ሳይሆን በገንዘቧ በሙኖ መግባት ትችላለች። ሃይማኖት ግን ነገር ግን ከብሩ ጋ አብራ ስትሆን ይሄ ነገር አይፈጠርም ነበር። ክፍተት ማለት ነው። ክፍተት መፍጠር ለሰው ልጅ የዚህን ያክል ነው። ገባችሁ። እነዚህ ልጆች ይዋደዳሉ እኮ በጣም ይዋደዳሉ፣ ይፋቀራሉ። ግን በመካከል ሁለቱም ትዕቢት አለባቸው ሁለቱም ማለት ነው። ስለዚህ ሴት ልጅ ደግሞ ብልህ ስትሆን ነው ደስ የሚለው። እኔ በሃይማኖት ቦታ ብሆን ኖሮ ሊንዳን ማለት ነው። በመጣችበት አሳፍሬ ነበር መልሳት። ለብሩኬ ያለ የሌለኝን ጸባይ አሳይቼ መልሳት አለሁ በመጣችበት። ከዛ በኋላ ብሩክን እኮ መናገር እኮ የፈለገችው ነገር ማድረግ ትችላለች እኮ የፈለገችው ነገር አልደረግም አይላትም በእርግጠኝነት ማለት ነው። ሶ እሷ ግን ሊንዳ ስትመጣ የሌለ የሌለ ነገር አደረገች። ያው ተሳመች፣ ሊንዳ ሄደች። እኔ ብሆን ማለት ነው አንድ ቀን ያየኋት ጊዜ በጸባይ አሸነፌ እሷ አሳፍሬ ነበር የምመልሳት። ብሩኬ ያሰበው እንደዛ ነበር። ብልህ ሴት ማለት ጠንካራ ሴት ማለት እንደዛ ነው ነው ገባችሁ አይደል እንጂ እንደዚህ ከወንድ ጋር ግብ ግብ እሱ ሴት አመጣ እኔ ወንድ ላምጣ ምናምን ይሄ የማይሆን ነገር ነው በፍጹም አይሆንም እና እኔ አሁን ሀይሜን ብሆን ኖሮ ወንድ አላመጣም ለምን በሉኝ እሱ አሁን ከሴት ጋር መጣ አደለ በቃ የብሩኬ ጓደኞች አሉ ከነሱ ጋር እኔ ከነሱ ጋር እሰራለሁ አንተ ከሷ ጋር ስራ በቃ የሆነ አሳፍረው መልሰው እንዴት አሪፍ ነበረ። ይሄ ግን ወንድ ማምጣቱ አስፈላጊ አይደለም። ምክንያቱም እሷ ሴት ናት፣ ክብሯን መጠበቅ አለባት። ክብር ዊ ሀይሚኮ ክብሯን ትጠብቃለች የሚባለው ሽ ብሩክ ባለጌ ነው አላቸውት። እሺ ይሁንላችሁ፣ ደስ ይበላችሁ። እሱ ግን ከሰውስና ጋር። ያለውን ነገር ምንም ግልጽ አድርጓል። ግልጽ የሆነ ነገር ነው፣ ምንም አዲስ ነገር የለውም። ይውጣላችሁ ብሎ ነው። ለምን ሳይውልበትም ውሎበትም ያው ነው። ሳይውልበት አይደል ሆቴል ገባ። ትንሽዬ ፎቶ አይታችሁ ነው አይደል ጭፈራ ቤት ነው፣ እንደዚህ ነው ስትሉ፣ ይሄው እስኪ ይውጣላችሁ፣ ፎቶ ብሎ ቪዲዮ ብሎ ለቀቀላችሁ። ሲቀጥል ደግሞ ብሩክ የዋህነት አለበት። ይሄንን ቪዲዮ የቀረጸው ሌላ ነው፣ እሱ አይደለም የለቀቀው። ዩቲዩበር ነው፣ የተለያየ ቦታ ነገም ተነጎዳም ሊገኝ ይችላል። ከማንም ሰው ጋር ሊያደንቀው ሊያቅፈው ይችላል። በዛን ሰዓት ቪዲዮ ተቀርጾ ሊለቀቅ ይችላል። ታዲያ ብሩክ ባለ ነው ማለት እንችላለን? አንችልም። አንችልም በፍጹም ማለት ነው፣ ሰው ምክንያቱም ዩቲዩበር ነው እንዴ ሰው የፈለገ ሰው ቀርጾ የፈለገውን ሊፖስት ይችላል። አሁን ሶስና ኬ ሶስና ራሱ ናት፣ አጥፊም አትልቀቂም ማለት ይችላል። ሌላን ሰው ግን አትልቀቁ፣ አታጥፉ ማለት አይችልም። ኮሎጂ ማለት ነው። ለምን ዩቲዩበር እስከሆነ ድረስ፣ እዛ የተጠራበት ቦታ ትልልቅ ሰዎች እስካሉበት ድረስ ምንም ሆን አይችልም። ደግሞ ብሩክ ብቻ ለምን ከሴት ጋር ይሰራል? ለምን እንዲህ ይሆናል ማለት አይቻልም አይቻልም። እሱ ነው እሱ ብቻ ነው ከሴት ጋር የሚሰራው እሱ ብቻ ነው እንደሚታያችሁ፣ ሊሆን በፍጹም አይችልም። ሌላው ሲቀጥል ሀይሚና ብሩኬ አሁንም ሊግባቡ የሚችሉበት ነገር በቃ እልህ አያስፈልግም። በቃ ሴት ልጅ እንደ ሴትነት በቃ ራሷን ለማስከበር ወንድ ጋር ሄዶ ወንድ ማምጣት ሳይሆን፣ በራሷ አቅም በቃ እሱን ንቃው፣ ያቺ ይዟት የመጣትን ሴት ከእግሯ ስር አድርጋት እሷ የበላይ ሆና መታየት ነበረባት። ገባችሁ? እንደዛ ነበር እኔ ብሆንም አደርገው ማለት ነው። ብልጥ ሴት የሚያስብለውም ጀግና ሴት የሚያስብለውም እንደዛ ነበር። ግን አሁን ምንም እዚህ ጋ አዲስ ነገር የተፈጠረ ነገር ብሩክ ያደረገውን ነገር እሷም አምጥታ አሳየችው አደረገችው። ምንም እሱ ስላደረገው እኮ አሁን እሱ ምንም ሊሰማው አይችልም። ለምን እሱ አድርጎታላ። ለምን እሱ እንዳደረገው እሱ እሱ ያውቃል ገባቸዋ ። ስለዚህ ልዩነት ይሄ ነው። ሌላው ደግሞ ሲስ ቀለበት ሀይሚ የመለሰችው የምንድን ነበረ? ቀለበት አድርጎ ነበሩ እኛ ሳናቅ ምናምን ብላችሁ ነበር። ይሄ ቀለበት የመለሰችው ቀለበት የሆነ ሰዓት ላይ ከውጭ የሀገር ተልኮላት ነው ምናም ወርቅ ነው ብሎ አልሆን ብሏት፣ እንዲያውም እሱን ወርቅ እሱን ቀለበት ነው የመለሰችው እንጂ ብሩኬ ቀለበት አድርጎ አይደለም። በፍጹም አይደለም። እና ቀለበት መቼ አድርጎ ነው ብላችሁ ብዙ ተቱ ጠይቀሽ መልሱ ንገሪም ብላችሁ ነበር። ቀለበት አድርጎ አይደለም፣ የዛን ጊዜ የነበረውን ቀለበት ነው ስትመልስ፣ ቀለበት ነው ይሄ ብላ መለሰች። መቼ አድርጋ ነው ምናምን ብላችሁ ነበርና ያንን ቀለበት ነው የመለሰችው ማለት ነው። ውድ ቤተሰቦች ተመልሶላችኋል ብዬ ተስፋ አድርጋለሁ ማለት ነው። ሌላው ሲቀጥል እንግዲህ እዚህ ስቶሪው ላይ ድሮ ልጅ ነበርኩ 2024 2025 ግን ማንንም መጣማ በዚህ ሽጉጥ ነው ማጠጣችሁ እየተባላች ነው አራተው ብሩኬ፣ ተው ጊዜያችን እንደዚህ ያስፈላጊ አይደለም። ጊዜያችን እንዲህ አይነት ምን እንዲህ አይነት አራካት የምናወጣበት ጊዜ ላይ አይደለም ያለ ነው። ኤኒዌይስ ያኔ በሰላም ችግሮቹ የሚፈቱበት ጊዜ ይምጡ። ግን ግን የብሩኬ ስህተት ብቻ ብቻ የሚታያቸው ሰዎች እሱ ሴት ጋር ስለሄደ ምናምን ባለጌ ሊያስ ብለው በፍጹም አይችልም። በፍጹም ምክንያቱም የሄደው ትልቅ ቦታ ነው፣ ዩቲዩበር ነው። የተለቀቀው በሌላ ሰው ነው፣ በሱ አይደለም። የተለቀቀው እሱ ደግሞ ለምን እንደሄደ አስረዳችሁ፣ ነገራችሁ። አንድ ሰው ከተናገረ እንዴት ብለን ነው እኛ ባለጌ ነው፣ እንደዚህ ነው ምናምን ብለን የምንለው? አንችልም። ሲጀመር ሲጀመር እንደዛ ማለት አንችልም ገባቸው አደለ እና ልዩነቱ እዚህ ጋር ነው። አሁንም ቢሆን ሀይሚ የዛን ሰዓት ተይ ሰላም እንፍጠር ይቅርታ አድርግልኝ፣ ልደትሽን ላክብርልሽ ሲላት አልፈልግምን አለች። ለአንድ ቀን ብዬ አለች። ይሄው ግን አብረው ናቸው። አብረው እየተጓተቱ ነው። ከዚህ ሁሉ እንደዛ ከመጓተት እንደዛ ፊን ፊን ከማለት ይቅርታ ተደርጎ በቃ ያክብርላት። ደስ ባይላትም የሆነ ሰዓት ላይ ደስ ይላታል። አለቀ። ሁልጊዜ እኮ የሰው ልጅ እኮ ማለት ሲናደድ ብዙ ነገር ይላል፣ ብዙ ነገር ይወስናል። ግን በኋላ ላይ ቆም ብለን ካላሰብን ቆም ብለን ራሳችንን ካላየን ምኑን ምኑን ሰው ሆን ምኑን የይቅርታ ልብ ኖረን፣ እንደዛ መሆን የለበትም በፍጹም። ሲቀጥል ወንድ ለማምጣት በጣም ነው የቸኩለችው ሃይሚ፣ እውነቱ ወንድ ለማምጣት ቸኩላለች። ለምን ብትሉኝ ሁለት ቀን ነው ምናምን ነው ሊንዳ መጣችሁ፣ በዛ ጊዜ ውስጥ እንዳይ እንደነገርኳችሁ ራሷን ማየት ነበረባት። ከዛ በኋላ ግን ማንነቷን ብቻዋን አሳይተው ከዛ ከጠገቤ ራቅልኝ፣ በቃ ራቀ። ከዛ ሶስተኛ ይዞ የሚመጣ ቢሆን ካጠገቤ ራቅልኝ፣ እስካሁን ጊዜ ሰጥቻለሁ፣ ለምን እንዳመጣት ለምን እንደሆነ አውቃለሁኝ፣ በቃ አታስፈልገኝም ብላ ተናግራ ከዛ በኋላ ወንድ ብታመጣ በጣም ጥሩ ነበር። አሁን ጅብ ከሄደ ውሻ ጮኸ ትላለች። ብሩኬ ውሻ፣ እሷ ጅብ፣ እንዴት ሊሆን አይችልም፣ በፍጹም ማለት ነው። መሆን የለበትማ እንዴ! ምክንያቱም ይሄ ልጅ በመጀመሪያ ተበዳይ ነው እሱ እንኳን ይቅርታ ለመጠየቅ ስንት ቀን ነው ቪዲዮ ላይ ሲጋተት የነበረው፣ ይቅርታ ለማለት ማለት ነው። ስንት ቀን አስባችሁታል? ጊዜ ሰጥቷታል፣ ትዕግስት እንዲኖራት እረፍት እንዲኖራት ቆም ብላ እንድታስብ ብሩኬ። ግን ይህንን ነገር እቺ ልጅ ያመጣት ተናዶ ቢሆን እንኳን እሷ ጊዜ ያልሰጠችው ልዩነቱን አያችሁት? እዚህ ጋር በጣም ልዩነት አለው። ገባችሁ? ማስተዋል ያለባቸው ይሄ ነው እንጂ እከሌ ከፍ አለ እከሌ ዝቅ አለ። ፈጣሪ ነው ከፍም ዝቅም የሚያደርገው ሰው አይደለም። የሰውማ ቢሆን ኖሮ እስካሁን ብሩኬን አፈር አልብሳችሁ ነበር፣ ሀይሚንም ጉድጓድ ጨምራችኋት ነበረ። እንደዛ ቢሆን ማለት ነው። እንደዛ ብላችሁ የምታስቡ ሰዎች ስላላችሁ ነው። በእኔ በእኔ በኩል ማለት ነው። ግን እናንተ መረዳት ያለባችሁ እዚህ ጋ መሆን ያለበትን ነው። ዝም ብላችሁ አስቡት እናንተ ብትሆኑ በእናንተ ህይወት ውስጥ እንደዚህ ቢገጥማችሁ ማድረግ ያለባቸው ነገር ነው። ማሰብ ማሰብ ያለባቸው እና እኔ አሁን ሃይማኖትም ብሆን እኔ ይችን ሴት ለምን እንዳመጣት አያታለሁ። በመጣችበት አሳፍሬ እንድትመለስ ነው ማረጋት። ጭራሽ በፍጹም ባሌን ወይም ፍቅረኛዬን እሷ ፊት በእንደዛ አይነት መልኩ አልመልስለትም። ምክንያቱም ማናት እሷ? ለምን የማናት የታቀዋለች? የታቀኛለች? እኔ ከሱ ጋር ነው የኖርኩት አይደለ? እሱ ቢበድለኝም ምንም ቢለኝም እሷ ፊት በቃ የሚያሳፍር ነገር ነው የምናገራት የነበረው ማለት ነው ግን አይሚ አልገባትም አላወቀችበትም እና ለማንኛውም የሆነው ሆኗል ብሩክ አሁን ትናንትና ያደረገው ነገር ለኪያ በጣም አሪፍ ነው በቃ እንደ ወንድ ነው ያወራው በቃ እንደ ወንድ ነው ያወራው ሲቀጥል ልጁ ፈርቷል ምናምን ስትሎ ነ ባይፈራ ነው የሚገርመው ብሩክ እኮ ነው ምን አስባችሁ ነው ማለት ጉልበት ምናምን ሳይሆን እንዴ ወንድና ወንድ እንዴት ነው ፍቅረኛ እንዲ ማውራት በጣም ይከብዳል እኮ በጣም ሴትና ሴት ይሻላል ሴትና ሴት ይሻላል ወንድና ወንድ ሲያወራ ግን ወንድ ወንዶች ለወንዶች ለሞራላቸው በጣም ነው የሚጨነቁት። በነገራችን ላይ ማለት ነው፣ ካልገባችሁ እንዲገባችሁ የነገር ወንዶች ለወንዶች በጣም ነው እንትን የሚሉት ስሜታቸው ይደማመጣሉ። ምክንያቱም ያውቁታል፣ ስብራቱን ያውቁታል። እንደውም እኔ እዛ ቦታ ላይ ቅያም ቢያደርገኝ ሲያያቸው ራሱ በቃ ታረቁ፣ ይቅርታ የመጣውበት በእንደዚህ አይነት መልክ አይደለም ብሎ ቢሄድ ራሱ በጣም ጥሩ ነበረ። እውነት ቆመው እኮ እሷም የምትናገረው ነገር ጠፍቶባታል፣ አይን አይኑን እያየ ትንቀጠቀጣለች። እሱም እሱ የሚያወራው ነገር ጠፍቶታል፣ በቃ ምንም ግራ ተጋብቷል። ሲጀመር ማለት ነው። ሶ እና ወንድ ለወንድ ስሜቱ በጣም ይከብዳል። ባይፈራን የሚገርመኝ ነው፣ ምላችሁ ውድ ቤተሰቦቻችን ለዛሬ እንጀላችን የመጣሁት ማብራሪያ ይሄንን ይመስላል። መስላል መቼም ቢሆን መቼ ብሩክ ልትረዱት ማትችሉ ሰዎች ጭንቅላታችሁ ይከፈት። መቼም ቢሆን መቼ ብሩክ የሃይሚ ያኮራታል፣ በምንም በምንም ያኮራታል። ጥሎ ማይጥላትም ገባቻው ደግሞ እግዚአብሔር አለ። ደሞ የሰው ልጅ በእግዚአብሔር ነው እንጂ በሰው ተስፋ የለም። እና ሃይሚ ግን ከእንደዚህ አይነቱ ነገር ብትስተካከል በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ህይወት አንዱ ሲያጠፋ አንዱ ሲያጠፋ አንዱ ሲያለማ ነው፣ አንዱ ሲያለማ አንዱ ሲያጠፋ። እንደዛ ነው መሆን ያለበት እንጂ ሁለቱም ለጥፋት መሮጥ አስፈላጊ አይደለም። ብሩክ አሁን በጣም ይታገሳል። በዛች ትግስት ውስጥ ብዙ ነገር ማድረግ ትችላለች ሃይሚ። ሃይማኖት ግን ምንም አትታገስም። አሁን በዚህ ሁለት ቀን ውስጥ እ አኮረፈኝ እንደዚህ ሆነ ብሎ ሌላ ወንድ ማምጣት አስፈላጊ ነው ብዬ እኔ አላስብም። ይሄ ጀግንነት ብዬ አላስብም እኔ፣ በእኔ በኩል ማለት ነው። እና ውድ ቤተሰቦች አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።